ሰላም ሁላችሁንም ሰላም ብያለሁ፣ በያላችሁበት ሰላማችሁ። ሁላችሁንም ሰላም ብያለሁ፣ በያላችሁበት ሰላማችሁ ወዝት ይወለሌ። ለዚህ ቻናል አዲስ ከሆናችሁ Subscribe ማድረጋችሁን አትርሱ። ቪዲዮውን ስትጀምሩ በላይክ ጀምሩት። ታዳድሱ Subscribe እያደረጋችሁ ነው፣ ከልብ አመሰግናለሁ። ከብሪስቴሌ ዛሬ በብሩካ ቻናል ፍቅርና እንዲሁም ደግሞ የብሩካ ጓደኛ ሆነው ቪዲዮ ሰርተዋል። ትላንት በፍቅር ቻናል ፏድ ብሩካ እና ፍቅር እንዲሁም ደግሞ ዛሬ አብራቸው የሰራችው ልጅ ቪዲዮ ሰርተው ነበረ። ነገር ግን ደግሞ ቡራክ እሷን ልጅ ለማስተዋወቅ እንዲሁም ደግሞ እነሱ ጋር ያለውን ግንኙነት ለማስረዳት ብሎ አምጥቷት፣ እሷ ግን በጸብ ነበረ የተለያየቻቸው። ያንን በተመለከተ ዛሬ እሷን ይቅርታ ፍቅርን እንድትላት ነበረ ያመጣት። ነገር ግን ያሁኑ ይባስ ነው የሆነው። አንድ ተረት አንድ ባልና ሚስቶች ነበሩ። በአንድ ቤት እየኖሩ እያለ ከእለታት አንድ ቀን ባልየው ስራ ቦታ ይሄዳል። ከመሄዱ በፊት ግን ቁርስ የበሉ የነበሩት ኑግ ነበር እና ሚስትየዋ ጥርሷን አጽድታ ስላልነበረ አንድ ጓዳነተኛ እየሄደ እያለ እንዴት አደራችሁ ይልና ጠዋት ቁርሳችንን የበላ ነው ኑግ ምልክት የሆነ ኩታ ውንስ ጭውሎሻ ሌላት እና ከዛ የባሏን ኩታ አንስታ ለዛ ለመንገደተኛ ትሰጠዋለች ማለት ነው። እንዲሁም ደግሞ ሌላም ተመሳሳይ ሰው በጣም በርካታ ሰው ይመጣና የቤቱን እቃ ሁሉ ይዞ ይሄዳል ማለት ነው። ማታ ላይ ባልየው ቤት ሲመለስ ምንም ነገር አያገኝም ቤት ውስጥ ማለት ነው። አንተ እኮ ጧት ኑግ የበላ ነው ምልክት የሆነህ ብለ ስለነገርከኝ ብለ ስለነገርካቸው ለሁሉም ሰው ሰጥቻቸዋለሁ ትል እና ትነግረዋለ ለባሏ ማለት ነው። እና ባሏ ደግሞ በጣም ይናደድና ከዛ ፈረሱን ይጋልብና ይሄዳል። እየሄደ እያለ የሆነ ጎዳናተኛ እሱም ይጠይቃል። ሲጠይቅ ግን የቤትን እቃ ሁሉ ይዘውት ሄዱ፣ ግማሾቹ ወደዚህ፣ ግማሾቹ ወደዛ እያለ እያመለከተ ለዛ ለሰው ይነግረው ነበረ ማለት ነው። ያ ሰው ደግሞ እኔ ካንተ እሻላለሁኝ እኔ ፈረሱን ልጋልብና ልፈልግልህ፣ ብሎት ከዛ ፈረሱን ይጋልብና ይሄዳል ማለት ነው። በሚሄድበት ጊዜ ያ ባለቤቱ ደግሞ ይጠብቀዋል። ሲጠብቅ ግን አይመጣም። ምን አለ ያሁኑ ይባሳለ ማለት ነው። ዛሬም የተፈጠረው የቡራክ ያሁኑ ይባስ አይነት የተረት ጨዋታ ነበረ፣ ቪዲዮዋቸው የነበረው ማለት ነው። ምክንያቱም መግቢያ ላይ ሲያስረዳ የነበረው ፍቅርን ትላንትና ፍቅርንም ሆነ ፎአድን ወንድሜን ስላስከፋችብኝ፣ እኔ በዚህ ልክ አልጠበቅኩም ነበረ። እኔ የፈለግኩት እነሱን እንዴት ትተዋወቃቸው እንጂ እንደዚህ እንዲታደርግ ወይም ደግሞ እንዲጣሉ እንዲዘላለፉ አልፈቀድኩም ነበረ። በዚህ በመናደር ቻናሌ ላይ ራሱ ቪዲዮ አለቅም ብዬ ወስኜ ነበረ እያለ ሲናገር ነበረ። ፍቅርን ደግሞ በጣም የሚወዳት ልክ እንዴት አናሽ እህቱ እንደሚያት ተናግሮ ነበረ ማለት ነው። ልጅቱም መታ ከመጣች በኋላ ፍቅርን ይቅርታ ትጠይቂያታለሽ፣ እዚህ እንድትመጣ አልፈለግኩም ያለችው ቤቷ ነው፣ ቤቷ ሄደሽ ይቅርታ ትያት አለሽ ወይ ሲላት፣ አውላታለ ወይ ምንም ችግር የለም አለችው ማለት ነው። እሷ ቤት ከሄዱ በኋላ ፍቅርን ምግብ እየበላች ነበረ። ትበላላችሁ ወይ ስትላቸው፣ አይ አንበላም አሉ ማለት ነው። ፍቅር ምግቡን አንስታ እነሱን ሀሳባቸውን እያዳመጠቻቸው እያለ ልጅቱ ያን ያክል አልተረጋጋችም፣ እና ፍቅር አንቺ እኮ ግን ይቅርታ ልት የመጣሽ ሰው አትመስልም፣ እኔ ግን ነገሩን ሁሉ ረስቸዋለሁ፣ ምንም ችግር የለ፣ አንቺ የእውነት ይቅርታ ለማለት ከሆነ የመጣሽው ብላ ስትጠይቃት እንዴ ይቅርታ ልል የመጣሁ አልመስልም ወይ እና ልሳቅን እንደ እያለቻት ነበረ ማለት ነው። ማለት አይደለም ግን አንቺ ተረጋግተሽ ለማውራት ሞክሬ እኔ ቅርታሽን ተቀብዬሻለሁኝ፣ ብላ ፍቅርም የእውነቷን እየማለች እየነገረቻት ነበረ ማለት ነውና፣ ከዛ በኋላ ግን አንተ ከኔ ርቀሃል እነሱን ካገኘሁ ወዲህ ብላ ቡራክን ስትነግረው እኔ እናንቺ ጋር እኮ የተለየ ነገር የተለየ ነገር ምንም ነገር የለም እና የተለየ ነገር ያለ አታስመስ ሲላት በጣም ተቆጣችው ማለት ነው። ከዛ በኋላ ግን ብሩካን አንተ ውጭ ላይ ጠብቀን፣ ፍቅርና እኔ የምናወራው ነገር አለ። እኔና አንቺ እኮ የምንተዋወቀው ገና ትላንትና ነው። እኔን አታውቂኝ፣ አንቺን አላቅሽም። ምንድን ነው እንደዚህ የምትይው? እንደገና ደግሞ የተለየ ነገር ምን ልናወራ እንችላለን? ብሩካን ውጭ ጠብቀን የምትይው ብላ ስትጠይቃት፣ እኔና አንቺ ማውራት ያለብን ነገር ስላለ ነው እና እሱ ውጭ ይጠብቀን አለች። እሱም ደግሞ እሺ የተለየ ነገር የምታወሪው ነገር እኔና አንቺ ጋር ያለ ነገር ምንም ነገር የለም። አስፈላጊ ከሆነ ደግሞ እኔ ውጭ ጠብቅሻለሁ፣ ማውራት ትችላላችሁ ብሎ እሱ ውጭ እየጠበቃቸው ነበረ። ግን ውጭ ከወጣ በኋላ ከዚህም በኋላ ከቡራክ ጋር እንዳላይሽ፣ ሁሉንም ነገር ሰምቻለሁ፣ አውቂያለሁ ብላ ፍቅርን እየተናገረቻት ነበረ። ፍቅር ደግሞ እኔና እሱ ጋር ምን የተለየ ነገር ሰማሽ? ብላ ስጠይቃት ግን አላብራራችም ማለት ነውና፣ በጣም ያው እየተፈታተነቻት ነበር። በጣም እየተናገረቻት፣ በጣም እየተናደደች ነበር። እና ተረጋጊ ራሱ ስትላት ፍቅር ልትረጋጋ ራሱ ምንም አልቻለችም ልጅቱ ማለት ነው። በእርግጥ ምናልባት ፕራንክ እያደረገቻት ሊሆን ይችላል። ቡራክ ሳያቅ ፍቅርም ሳታቅ ማለት ነው እና በዚህ ልክ ግን ተናዳ እንዲሁም ደግሞ እሷን በጣም ለማናደድ ትፈታተናታለች ብዬ አላስብም። ግን ያው በስተ መጨረሻ መልካም ነገር እንደሚሆን ተስፋ እናደርጋለን። ትላንትም ዛሬም ግን ንግግሯ በጣም ልክ ሀይል ነው ማለት ነው። ለምሳሌ ፈቴያ ከፉአድ ጋር ሆና ፍቅርን በጣም ነበረ የሆነ የምትገለምጣት ማለት ነው። አሁን ግን ሰላም ሆነዋል እንዲሁም ደግሞ ለእሷም ቻናል ተከፍቶላታል። ጥሩ ሁኔታ ላይ ናቸው። ምናልባት ይሄም ነገር እንደዛ ሊሆን ይችላል ብዬ አስባለሁኝ። ግን በጣም ፍቅርን ስላናደደቻት ፍቅር ደግሞ እንደውም ከዚህም በኋላ አንቺ ጋር ስምሽንም እንዳነሳ እንደውም ስልክ ራሱ እንዳይደውልልሽ እንዳይደውልልሽ ነው ማደርግሽ ብላ በጣም አናደደቻት ማለት ነው። ምክንያቱም ትግስቷ በጣም አለቀ። ለዛውም ግን ፍቅር በጣም ትግስተኛ፣ አስተዋይ እያንዳንዱን ነገር በቃ አስተውላን የምትናገረው ግልፍተኛ አይደለችም። የሰውን የሆነ የሚናገሩትን የሚሆን እያንዳንዱን እንቅስቃሴዎቻቸውን ቶሎ ብላ ትረዳቸዋለች፣ እና በዛም ነው አሁን አንድ ሰው የሆነ ነገር ስሜታዊ ንግግር የሚያደርግ ነገር ተናግሯት ራሱ ለዛ ነገር ተችታ ነው ልትናገር የምችለው። እና ትዕግስቷን ግን በጣም ይፈታተኗታል፣ ተሷ ጋር አብሮ የሚሰሩ ሰዎች። ግን በትዕግስቷ ደግሞ ብዙዎችን ነገሮችን ማለፍ ችላለች ማለት ነው ፍቅር ግን በጣም ተናዳ ስለነበረ ፍቅር ላይ ውሃ ደፍታባታለች ፍቅር ግን ውሃው ተተደፋባት በኋላ በጣም ተናዳለች አንቺ ማነሽ አንቺ ምንድነሽ እንዲህ እንደፈለግሽ ቤት የድረስ መጥተሽ ደግሞ እንደዚህ ለማድረግ ማን ነው መብቱን የሰጠሽ ብላ በጣም ተቆጥታታለች እንቃርጋ ስትይዛት ግን በቃ ይቅርታ አለች ስትይዛት ማለት ነው ይቅርታ ከቤትሽ ስለመጣሁብሽ ነው ወይ ወጣልሽ አለው እያለቻት ነበረ ማለት ነው ፍቅር እኮ የተቀበለችሽ በአግባቡ ነው እንደውም መጀመሪያ ላይ ይመታ በቃ የንዴት ወሬ ነበር እያወራች የነበረው። እንደውም ፍቅር ለማረጋጋት ሞክራለች እንጂ ማንም ሰው ቤቱ ስለመጣበት ያንን ሰው ሊያስወጣ አይነት ምሞክር ሰው አይደለችም። ፍቅርም አልሞከረችምም እንደውም ተረጋጌ ብላ እያረጋጋቻት ነበረ ማለት ነው። እንደውም አንቺ ሰው ቤት ሄደሽ እስከ መናገር እንዲሁም ደግሞ ያው ውሃ እስከ መርጨ ደርሰሻል ማለት ነውና ፍቅር ከቤት ይውጭልኝ ራሱ አላለችሽም ማለት ነውና ፍቅር ትግስቷን ያለ ማድነቅ አይቻልም። ምንም እንኳን ስራ ራማ ቢሆንም ራሱ ትግስተኛ ናት። ፍቅር ትግስትሽ ጥሩ ነገር እንዲገጥምሽ ያደርግሻል። ፍቅር አይዞሽ እና የዛሬ ቪዲዮችን ይንን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበል። ሰላም ለሀገራችን ኢትዮጵያ ይብዛ። እወዳችኋለሁ።